ክንቼና ያለው የተሰበረ ሰንሰለት ነው ያለው። እነ ሳይናቲከስ ቫቲካነስ፣ አሌክሳንደርስ፣ ኤፍሬማ የሚባሉ 5800 የሚያክል ማኑስክሪፕት አለ እና ከየት እንደመጣው እንትኑ ሶርሱ ራሱ አይታወቅም። በጠቅላላ ልቤ የተሰበረ ሳልፈልግ፣ በግዴ እንደገና ድጋሚ ቁራን ማጥናት ጀመርኩኝ። ከዛ ቁራን ማንበብ ጀመርኩኝ። ከዛ ሐዲስ ማንበብ ጀመርኩኝ። ተፍሲር፣ ሲራ ምናምን ነገር ማንበብ ጀመርኩኝ። በቃ መረበሽ ነው ሰራዬ። ታገልኩኝ። እንደዛ ሆኖ ተመልሼ መድረክ ላይ መጣና ደግሞ ነብዩ ሙሐመድ እንደዚህ ነው ነብዩ ሙሐመድ እንደዚህ ነው እያልኩ አወራለሁ። ውስጤ ግን ሌላ ነው ሌላ ነው። ውስጤ ነበረው በቃ ትግል ትግል። ቤተሰብ የምላርገው ጎረቤቶቼ የምላርጋቸው ጓደኞቼ የምላርጋቸው አብራደጎች አብራደጎች የምላርጋቸው ምንድን ነው እንዴት ነው ማድረገው? የክላስ ሜቶቼ ምንድን ነው የምለው? ከዚህ በኋላ ወይ አግኖቲስት አልሆንኩኝ ወይ ኤቲስት አልሆንኩኝ። ዝም ብዬ እባክናለሁ፣ ቁርአንን ግልጥስ አድርገው አላህ ሲናገር እሰማዋለሁ። ያላ ንግግር ነው ቁርአን ሙሉ ለሙሉ። ሱረቱ ጁራት መራፋ 49 ቁጥር 13 ላይ ያረሰው እናንተ ሰዎች ሆይ ከወንድና ከሴት ፈጠርናችሁ ይላል። ወይኔ የሚናገረው አላህ ነው ማለት ነው። እኛ እኮ አላህ በቁራን ውስጥ ተናግሮ አያውቅም ሲል ነበር የነበር ነው። ቁርአን ያላ ንግግር ነው። ሰው እኛ ዘይቤ አነበብኩት አምስቴ ነው። ከጫፍ ከጫፍ ያነበብኩት እኔ በህይወት ዘመኔ ባይብልን ከጫፍ ከጫፍ ከዘፍጥረት ከራዕየ ዮሐንስ ድረስ፣ ሌሎቹ ሌሎቹ ያነበብኳቸውን የዕብራይስጥና ግሪክ የሞከርኩት ምናምን ተውት። በአማርኛ ብቻ ነው የምነግራችሁ ቁርአንን አምስት ጊዜ በአማርኛ ከጫፍ እስከ ጫፍ ከሱረቱ ፋቲሃ ጀምርና ሱረቱ ናስ አምስት አንብቤዋለሁ። በቃ እንዲህ አይነት እየተፈተንኩኝ እየተፈተንኩኝ ምን ነው ባላወቅኩ፣ ምነው ባላወቅኩት ቁርአንን በቀረብኝ፣ ምን ነው ሙስሊሞችን እያወቅኳቸው ስለ እስልምና በውጪ አርካኑን ኢስላምና አርካኑን ኢማን እያልኩኝ እየተሰማኝ አረፌ ብቀመጥስ ለቀው አይለቅም። እራሱ አሁን ቃል ስትናገር አንድ ነገር ነበረ፣ ዝም ብሎ ይስባል ስትል ነበረ። አይለቃችሁም ከጀመራችሁት አይለቃችሁም። በቀዬ ነው ያለው እውነታ ማለት ነው። ማርኮ ያስቀራል። ሱረቱ ፉሲላት ምዕራፍ 41 ቁጥር 41 ላይ አሸናፊ መጽሐፍ በመጣላችሁ ጊዜ ነው የሚለው። አሸናፊ መጽሐፍ በመጣላቸው ጊዜ ይላል፣ እነዚያ የካዱ ጠፊዎች ናቸው ይላል። አሸናፊ መጽሐፍ ያሸንፋል፣ እንደሚያሸንፍ አይተናል። የብዙዎች ሰዎችን ህይወት ሲማርክ አይተናል። እና አሁንም ተገላይ ናት ያለችው ቃል ህመኑኝ፣ የጊዜ ጉዳይ ነው። ቃል ቃል ምንም ነገር ብታደርግ እኔ እንትላላትም፣ እንኳን ተዋት ቃልንና ትንሿ ትንሿን አሁን በቅርብ ቀን ማናገር ጀምሬያለሁ። ዝም ብዬ የሆነ ነገር የሚሰማኝ ነገር አለ ውስጤ። ይልሃም ይሁን ምን ይሁን አላውቅም፣ አላህ ነው የሚያውቀው። ብዙ ሰዎች አሁን በቀደም ተቃወሙኝ፣ ኧረ አላህና መልክተኛውን ትሳደባለች ምናምን አሉኝ። እኔ አሁን አሁን ላይ ተውኝ ትንሿ ትንሿ የምትባለው አሁን ቤቷ ብትበረብሩት የሆነ ነገር ታገኛላችሁ አይደል የጊዜ ጉዳይ ነው እንሻላ ብዙ ሰዎች ነጻ ይወጣሉ ብዙ ሰዎች እንትን ይላሉ ውስጣቸውና ውጫቸው አንድ አይነት አይደለም ውጫቸውን እየተሳደበ ያለው አሁን ቃል የምትሏት የኢየሱስን አምላክነት ክጄ ምናምን ነገር በኢየሱስ ምናም ልትላችሁላ ትችላለች ውስጧ ግን ሌላ ነው እራሷን ትፈትሽ የምሬ ነው የምነግራችሁ። አይደለም ቃል ብቻ አይደለም። ብዙዎች በእንደዚህ አይነት ነገር ውስጥ በይሉንታ አጥር በይሉንታ ውስጥ ተሸማቀው ተሸምቀቀው ነው ያሉት። የጊዜ ጉዳይ ነው። ሁጃ ቆሟል። ከዚህ በኋላ ማለት ነው። ሪሳላውን ሰምታችኋል። ብዙ ክርስቲያኖች ሰምታችኋል። እውነቱን ሰምታችኋል። እያወቃችሁ ግን በእሳት አትጫወቱ። እኛ ጉዳያችን የቁጥር አይደለም። ጉዳያችን የቲፎዘ ጉዳይ አይደለም። ፖለቲካ አይደለም። እዚህ የተቀመጠ ነው ወይም ደግሞ ቢዝነስ ማንሆነን ስለ ቢዝነስ አይደለም እያወራን ያለ ነው። እያወራን ያለ ነው የሕይወትና የሞት ጉዳይ ነው። የዘላለም ሕይወትና የዘላለም ሞት ጉዳይ ነው ጉዳዩ። የጀነትና የጀሃነም ጉዳይ ነው ጉዳዩ። ቁጭ ያል ነው። እዚህ ጊዜያችንን እያባከንት የምንለው አጅር እናገኝበታለን ካላ ዘንድ ፕሪቪሌጅ እናገኝበታለን ብለን እንጂ ጊዜ ማቃጠል የለብንም በዚህ አይነት ጉዳይ ሌላ። እንደዚህ እንደዚህ የሙድም አይደለም፣ ፎሎ ለመሰብሰብም አይደለም እዚህ ቁጭ ያል ነው። እዚህ ቁጭ ያል ነው። ጊፍት ለመሰብሰብም አይደለም እዚህ ቁጭ ያልነው። እዚህ ቁጭ ያልነው ፌመስ ለመሆንም አይደለም። እንደዛ ከሚሆን በሃይማኖት ስም ከመነገድ ይልቅ ሁሉ ነገር ትቶ ጓሮ ላይ አታክል ተክላችሁት፣ በቆሎ ተክላችሁት አመት እንትን ብሎ ብትበሉበት ይሻላል። ይሄ እዚህም እዛም አጅር የለውም። ዓላማችንና ኢላማችን አላህ በሚያውቀው እዚህ የተሰበሰብነው ሁላችንም አላህ በሚያውቀው እናንተ ላኢላሀ ኢለላህ ብላችሁ ገመዱን ይዛችሁ ከጀሃነም ነፃ እንድትሆኑ ነው። አይደለም። ሩቅ አትሂዱ። ቃል አጠገብሽ፣ ዘመድሽ የምታውቂው ጎረቤትሽ ሄደሽ ልጠይቂው። አልጋ ላይ ሆኖ ቢያካስት ብታገኙ ውስጤ ሰላም አይኖረም። ትታመሚያለሽ አብረሽ ሰዎች ገሃንም ይገባሉ። ሁጃ ከቆመባቸው በኋላ ጃሃንም ይገባሉ። እየተባልን እየተነገረን እንዴት ነው እንቅልፍ የምተኙት? እንዴት እንቅልፍ እንተኛ? እኛ ለሰዎች እኛ የቀመስነውን ህይወት ሰዎች እንዲቀምሱ እንፈልጋለን። እኛ ያየነውን ብርሃን እኛም የጣፈጠውን ይህን ቅርጽና ይዘቱን ጣሙና ጥፍጥናውን አውቀን እንዴት ዝም እንበል ብለን ነው እዚህ የመጣ ነው፤ እንጂ ቤታችንን አርፈን ብንቀመጥ እንችላለን። ልጆቻችንን ብናሳድግ ይሻለናል። ትዳራችን ላይ ሌላ ሌላ ቢዝነስ ነገር ብንሰራ ያዋጣን ነበረ። እናቆም ቆም ብላችሁ አስቡበት። አይ ቲንክ ብዙ ሰዓት የለኝም። ሉጣኔ ቢኖር ጥሩ ነበር። እሱ እኔ ቁራንን ባላቀው ይሻለኛል ነው ያልኩት። የሆነ ሰዓት ላይ ባላቀው መጣ እኮ ኡስታዝ። ኦኬ ቁርአንም ባላቀው ይሻለኝ ነበረ። ቁርአንም ማውቄ ግን ውስጤን እንትን አለ በቃ ብዙ ነገር እናሳጣው ቤተሰቦቼን አጥቼበታለሁ ጓደኞቼን አጥቼበታለሁ አብረው አደጎቼን አጥቼበታ- አጥቼበታለሁ ጎረቤቶቼን አጥቼበታለሁ ብዙ ነገር እናጣውበት ነው ይሄ መሥዋዕት የከፈልኩት አንድ የገባኝ እውነት ስላለ ነው ላይላህ ለላህ የሚለው ገመድ ስለገባኝ ነው ያንን ስለ ስለያዝኩኝ ነው ሌላ ነገር አለ የቁርአን እውነት ቁርአን የአምላካችን ያላህ ንግግር ነው አላህ ሲናገር በተሰሙት ቁርአን ላይ ክርስቲያኖች ላይላሃ ይላ አና ከኔ በቀር ሌላ አምላክ የለም ብለው በመጀመሪያ መደብ በሲንጉላር ይናገራል። ኸለቅና ጃአልና ፈአልና እያለ ፈጠረን ሰራን እያለ ደግሞ አምፕሊቲዩድ ግነትን ለማመልከት በእኛነት ይናገራል። አላ እኛ እንዴት ደዋ ማድረግ እንዳለብን ደግሞ ሲናገር ደግሞ አንተ እያለ አንተ እያለ ራሱ በሁለተኛ መደብ እንዴት መጸለይ እንዳለብን እንዴት ደዋ ማድረግ እንዳለብን የሚናገር አምላክ ነው እኛ ሄደን ሪሳላው ለሰዎች ስናደርስ ደግሞ ምን ማለት እንዳለብን ሲናገር ቁል በል ቁሉ በሉ እያለ ህወ እርሱ እያለ የሚናገር አምላክ ነው ያለን። ጥንት የነበረውን የነበረው በአብርሃም በይስሐቅ በያይቆብ የነበረውን ከአደም ጀምሮ የነበረውን እንተርክላለን እያለ አስታውስ እያለ የሚናገር አንድ አምላክ ነው ያለን። ጥንት የነበረው ነቢያትን ሲልክ የነበረው ለሙሳ ባህርን ክፈል አልነው እያለ የሚናገር አምላክ ነው ቁርአን ላይ ያለው። ወደፊት ያለውን የቅያማ ቀን ሁላ ሳይቀር ጀነትና ጃሃንም፣ ወደፊት የቅያማ ቀን የጀነት ሰዎችና የጃሃንም ሰዎች ምን እንደሚሉ ሁሉ የሚናገር አንድ አምላክ አለ። የሩቅ ነገሮችን የሚናገር ገይብ የሆኑትን የሚናገር ይሄ አንድ አምላክ ነው ያለው። ራሱ ቁርአን አንድ ሶስተኛው ትረካ ነው፣ ከሶስት ነው። ጥንት የነበረውንና ወደፊት የሚሆነውን የሚተርክ ነው የያዘው። ቁርአን አንድ ሶስተኛው አቂዳ ነው፣ አንቀጸ እምነት ነው። ቁርአን አንድ ሶስተኛው ፊቂ ነው ሙሐከማት ነው ህግጋት ነው ያለው ይሄን አድርግ ይሄን አታድርግ የሚል ነገር ነው ያለው። ቀስ ብላችሁ ረጋ ብላችሁ በአጽኖትና በአንክሮት አጥኑት። ለክርስቲያኖች ማስተላልፈው መልእክት ይሄ ነው። ብቻ አልችልም፣ እንግዲህ ይቅርታ። ድብልቅልቅ ያለ ስሜትም ነው ያለው ደስ የሚልም ነገር ነው ያለው። ውስጤን መቆጣጠር የምችልበት እንትንስ ካምፓሲቲ ውስጥ አይደለም መሆን ያለውት። አፉ በሉኝ፣ በኋላ ፕሮግራም አለኝ። ጉዳይ ስላገኘው በጣም ደስ ብሎኛል። በተቻለ አቅም በጃቢሩ በኩል መልእክት አስቀምጥልኝ ስልክንና በሜሴንጀር ብንገናኝ ደስ ይለኛል፣ ብናወራ ደስ ይለኛል። ማንኛውም ጥያቄ ሲኖረህ እስላሚክ ኮንቴንት ያላቸውም ነው ምን ምን ክርስትናውን ታውቀዋለህ። እኔ ያላንተ ልነግርህ አልችልም። ባይብል ብዙ አንብበሃል፣ ብሉይ ኪዳንና አዲስ ኪዳን አንብበሃል። ኮሜንተሪ፣ ክላሲካል ኮሜንተሪዎችንም ሞደርን ኮሜንተሪዎችንም ታነባለህ። ከሌለ ምን ልሰጥህ እችላለሁ? ቀላል ነው። ዲንን በተመለከተ ግን ማንኛውም ጥያቄ ቁርአንና ሀዲስ ላይ